በችው የሰው ንዴነስ ደህና ናችሁ? እንደት ነው? ደህና ነኝ አልሀምድሊላሂ ው እናንተ እኔ በጣም አጣለሁ ነው እና በኋላ ላለመጥፋት ማለት ነው እና ዛሬ ደግሞ ያለሁት ወደ በጣም ደስ ሲለኝ እንትን ልበላት ይሆናል አይደለ ቪዲዮ ምናምን ልስራ ምናምን ብዬ እንትን ብዬ ድንገት ነው፣ እና ቤተሰብ ልንላችሁ ፈልግ ነው። ያ ቡርጅ ከሊፋ ነው ያለው ጋር ይዘው ቡርጅ ከሊፋ ያለው በጣም ደስ ይላል። በነገራችን ላይ ማለት ነው ካምቱ ዱባይ ወላሂ በጣም ነው እንትን የሚለው የሚያረው እነዚህ ደግሞ ጓደኛ ያለች እንደምታያት ዘይባስ ባላለች። እና ቤተሰቦቼ ከዚህ በኋላ ኢንሻአላህ እንጠፋም እንመጣለን። ብቅ ብቅ እንላለን ማለት ነው። ከዘይት ጋር እነዛሬ በጣም ደስ የሚል ጊዜ ነው። በጣም ደስ የሚያደምጥ የሚያምር ቦታ ነው። ልታዩት ቦታው እስከ ቦታው ነው። እንደውም ጣርጨኝ ምናምን የሚለቅላችሁ በጣም ነው የሚያምረው። በጣም ማለት ነው። ማሻአላ በጣም ደስ ይላል። እንጋይስ ግን ራብ አለ ራብ ተጣላላችሁ እና በጣም ደስ ይላል ቦታው ማለት ነው። ኢንሻአላ ከዚህ በኋላ ደግሞ አልጠፋም አደርጋለሁ። ቤተሰብ እና ቦታውን ደግሞ የሕዝቡን ያሳያት። በጣም ነው የሚያምር። በጣም ማለት ነው። በጣም ደስ የሚል ነው። ሲመሽ በጣም ያምራል እና በጣም ደስ የሚል ነው። ላአንችን ሰላም ያሳያቸው ። ስለዚህ ሁኔታ ስላብልበላችሁ ድጋሚ ማለት ነው አሰላሙ አሌክ መራመቱላ ባረካቱ ድና የተከበራችሁ የጀሜ ቤተሰቦች እንዴት ናችሁ? ሰላም አልምዱላ የሆላች ዛሬ በጨለማው ነው የመጣናላችሁ። ከጀርባ በጣም ነው የሚያምሩ ያው እኛ ቆጭ ሰላም ነው እንጂ እና ደግሞ ካሜራው ስለቀረበ እና የሆላችሁ ዛሬ ዱባይ ነን እና ጀሚ ለቤተሰቦች ካላሳየሁኝ እያለች ነው ማለት ነው ለራሴ ዘናቤ ምናምን እያኳት ነበረ ለቤተሰቦች የቀርጻለሁኝ እያለች ይኸው ከዚህ ጎልታኛለች እኔን ማለት ነው። እና ቤተሰቦች ዬ እንግዲህ ሰብስክራይብ እያደረጋችኋት ጀሚን ቪዲዮ ከተመቻችሁ ደግሞ የምትሰራው ሙለቀው ቪዲዮ ላይክ፣ ሻር እያደረጋችሁ ያው ምንም የሚጎዳ ነገር የለምና ሰብስክራይብ እያደረጋችኋት ይሁላት፣ እስኪ ይሁላት